እያንዳንዱ ኢትዮጵያዊ ወደ ሰባ አንድ ሺህ የሚደርስ ብድር እንዳለበት ሁላችንም እናቃለን። ጠቅላይ ሚኒስቴሩ በዚህ ጉዳይ ላይ ምን አሉ? የተከበራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስምምን ላይ ደርሰን አካውንቱን እንፈልጋለን እስቲ አካውንቱን ላኩልን አላሁ አክበር እንደሚታወቀው የበደለ ልዩ አዳሪ ትምህርት ቤት ተማሪዎች በተማሪነት አቅማቸው ከኬሳቸው አውጥተው የገነቡትን ቡልት የአዳ መስጅድ በእንጨት የተሰራ መስጅድ አፈረሱ በግንብ አነሳንላቸው ትዳር ግዴታ አይደለም። ፈልጋችሁ የምትገቡበት ነገር እስከሆነ ድረስ እንደዚህ የደስታ ቀን እቺ ልጅ በዚህ ፊቷ ሳይ በጣም ነው የደነገጥኩት። እያለን እያለን በድጋሚ ተገናኝተናል። ሰላሙ አሌይኩም ወረህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም። አልሀምዱልላ ማንልበል። ያው እንግዲህ ብድር እንዳለብን ታውቃላችሁ። ጠንክራችሁ እየሰራችሁ ነው። ይህንም ብድር ለመመለስ ደግሞ ምን አይነት እንቅስቃሴ እያደረጋችሁ ነው? ይሄ ብር መመለሱ አይቀርም፣ መመለስም አለበት። እኛ የሱ ሀቅ ምንም አያረግልንም። አንተ ያመሀል ያመሀል ስትምሉ ማለት ስትምሉ ክርስቲያን እግዚአብሔርን ይላል፣ ጴንጤ ጌታን ይላል፣ ሙስሊም ወላሂ ይላል። እናንተ ምን ብላችሁ ነው መመሉት? ሲዝም ነው ፍቅር ነው። ፍቅር ሲዝም ሃይማኖት ማለት ነው። ግራ ያገባው በንቁላል አምላክ አምላክ ነው ያለው በእንቁላል አምላክ ምን ምን ምን አንደኛው በሰላሳ ሁለቱ መንፈስ ብለን እንላለን በእንቁላል በሰላሳ ሁለቱ በእግዚአብሔር አይን ብለን እንላለን በፍቅር አምላክ ስም ብለን እንላለን ሰላሳ ሁለት አይን ያለው አምላካችሁ አዎ

በለው እኮ በለው እኮ ችንት ቤት ትሄዳታለህ አሁን አይደል? እንዴት ዝም ይለኝ? ቢሆን ሁለት ስራ ፈቶች አሉ እና መጀመሪያ ላይ ይተያያሉ። ከዛ ሁለት ስራ ፈቶች ድጋሚም ይተያያሉ። አሁንም እየተያዩ አሁንም እየተያዩ አሁን ስራ ተደራጅቶ ነው። ምን እየተያዩ እየተያዩ ነው? ስራ ፈት ሳይሆን ሞኝ እንደሆንኩ ነው ያወቅኩኝ። ብርጭቆ ባዶ አይደለም፣ ብርጭቆ ባዶ አይደለም፣ አየር አለበት በውስጡ አየር አለ። ውሃ ስታስገባ አየሩ ይወጣል። ልክ ውሃ ስጨምርበት በምታውቁት ህግ ስፍራ ይለቃል። አሁን ባለው ሁኔታ ኢትዮጵያን መምራት አንድ ሚሊየን ጉንዳን ተሸክሞ መሄድ ነው። እንጂ አጋጣሚ ነው የተገናኘው እንዳትሉኝ፣ ሁለቴ ነው ተደጋገመ። ማን ከማን ኮርጆ ነው? እስቲ ዛሬ ደግሞ ጫት እንቃም። ምን ብርድ ልብስ ነው እንደምታጥበው አፍ ውስጥ ጫት አይደለም፣ ይሄ የባህርዛፍ ቅጠል ነው። ጫት አይደለም። እዴ እዴ አረ አቃቃም እኔ እንደው ቂማ በመለተው እያልኩኝ ነው። አሁን ትቻለሁ። አሁን ትቻለሁ። እህ እንደዚህ የማትቀሙ ሰዎች ቅመናል እንዳትሉ። ቂማ ማለት እንደዚህ ነው። እኛ የምናውቀው እንደዚህ ነው። ባህላችን እንደዚህ ነው ወይ? ጥሩ ተናገር፣ ወይም ዝም በል። ወንዶች ብልታችሁን ብትሸጡ ወደ 795000 የአሜሪካ ዶላር ታገኛላችሁ። ይህም ወደኛ ሲመነዘር 100 ሚሊዮን 551600 ብር ማለት ነው። ሌላ ገበሬ ይጋልባል በሬ አሉ። ጭራሽ ብላችሁ ብላችሁ ይሄንን ጥናት አድርጋችሁ አመጣችሁ። ምን ሀገር የሆነ ወጣት እንዳለ ቁጥጥ ብሎ እንዲሸና የፈለጋችሁት ሰው አሁን ላይ ያለውን ነገር ሁሉ አጥቶ የቀረው ጤናው ነው፣ ደግሞ በሱ ልትበጡ ነው። ባለፈው ሳምባችሁን ቀፎሻችሁ። እንደው ወንድ ልጅ ታርጋውን አርጋን ፍታ ይባላል። ተናገር ያለው አሁን ባለንበት ሁኔታ የወንዱ ቁጥር እየተመናመነ እየተመናመነ በቁጥር ነው ያለነው። ተው እኮ አሁን ባለንበት ኑሮ ሁኔታው እንደው ውጣ ወረዱ የሚረሰው በምን ሆነና አቡሽ እኮ ነው ወጣላችሁ። እንደምቆ ነው እሱ ይለማ ነው ሰነፉ ጥምጥሙ ሰውየው ኦልሞስት ማይነስ ፍሮም ዚስ ማህበረሰብ። ኧረ ተው በሉኝ። አንዳንድ የቲክቶክ መንደር ላይ የምናያቸው ወንዶች አሁን ጭራሽ ቆመው መሽናት ደብሯችኋል። ቁጥጥ ብለው እንዲሸኑ አፕሮቭ እያደረጋችሁላቸው እኮ ነው። ሴቶች እንከር በሉ። ኦርነት ተነስቷል። በሀገርና በርስት ቀልድ የለም ትሉ የለ ርስት እኚህ ነጮች የሚያመጡብን ኮተት ከእግዚአብሔርም ጋር ጸብ ውስጥ ሊከተን ስለሆነ ይሄ ብዙ ተባዙ ምድርንም ሙሏት የሚለውን ቃል ሰርዘው ምድርን ባዶ ሊያደርጓት ስለሆነ ቀላኗል። እንዲህ አይነት አልባሌና ቆሻሻ ነገር አንሰማም አደል ወገኖች። ባይሆን እንደ ሀሳብ ከተነሳ አይቀር ሴቶችንና ጻራትን የሚደፍሩ ቆሻሻ ስራ የሚሰሩ ወንዶችን ፍላት እያደረጉ ከፑሾ ገንዘቡ ለቁም ነገር ይውላል። በዛውም ቅጣት ይሆንናል። ከኔ ጋር የሚስማማ ሰው ካለ ይህኔ እኮ አንቺ ምን እያሰብሽ ነው? ባሌ ለምን ሽጠከው መኪና አትገዛለኝ? ህይወታችንን አትቀይረው? ለምን ቤት ያገዛለን? እያልሽ ነው፣ እንደዚህ እያሰብሽ ነው ካልተናገርኩኝ። ምን ተቸግሮ ይሆን? ፕሊስ፣ ምን ተቸግሮ ይሆን? ምን እንደፈለገ ገብቶችኋል። ዶ አርጉልኝ። እያንዳንዱ ኢትዮጵያዊ 575 የአሜሪካን ዶላር እዳ እንዳለበት ሪፖርተር ዛሬ ይዞት የወጣው ዘገባ ያሳያል። በዚህም መሰረት ወደ ብር ምንዛሪ ስንቀይረው አንድ ኢትዮጵያዊ 74175 ብር እዳ እንዳለበት የሪፖርተር ዘገባ ያሳያል። የተከበራችሁ ውድ ኢትዮጵያውያን፣ በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን እዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምነት ላይ ደርሰናል። በመሆኑም እያንዳንድ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺ ብር እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን እርብርብ እንዲሁም የተለያዩ ድጋፎቻቸውን እንደሚያስፈልጉን ከወድሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያ መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ፣ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ እዳ መከፈል አለበት። ኢትዮጵያ ይሄን እዳ ተከፈለች በአንዴ አስር ፐርሰንት ነው የምታድገው። እንከፍላለን። በድራማ ራይቲንግ እያንዳንዱ ኢትዮጵያውያን 475 ዶላር እዳ አለበት ተብሏል፣ ማለት ነው 120 ሚሊዮን ህዝብ ማለት ነው። እንከፍላለን። በድራማ ራይቲንግ ሺ ስምንት መቶ አካባቢ ነው። እንከፍላለን። ከዛ በኋላ ከኢትዮጵያ መንግስት የምናገኘው ጥቅም ምንድነው? ጥቅም ካገኘን እንከፍላለን፣ እዳችንን ማለት ነው። እንከፍላለን። ምንድነው የምናገኘው ጥቅም? እኔ መንግስት ጭራሽ ክፈል ስትባል ከመንግስት ደግሞ ጥቅም ትፈልጋለ? ሰቶ መቀበል የሚባለው ነገር እኛ ጋ ነው የሚሰራው። ከሰጠ ዞር ማለት የለም መቀበልንም ታስከትለዋለ። ምን ፈለግ? አንድ ሁለት መቶ ካሪ ምናምን አዲስ አበባ ውስጥ መሬ ፈልገ ነው ሀገራችን ላይ እንደነዚህ አይነት ሰዎች ቤተሰብ ራሱ ሰጥቷቸው ይሁን ነው ወይ ያስገድደው ይዞ ሲጠፉ ቤተሰብ እንደዚህ እያየ አይሰጥም፣ እርግጠኛ ነኝ። ግን እንዴት ነው እንደዚህ ልጅቷ እንደዚህ የሆነች ዋ አይኗ ውስጥ እየሞላ እንደዚህ አይነት ትዳር ራሱ ቢሆን ማለት ነው። እንዴት ነው እንደዚህ አይነት ነገር የምናደርገው? ገበያ ገበያ ግርግር መሀል ረብሻ ቢነሳ ድንች ሻጭ እና እንቁላል ሻጭ እኩል አይደነግጥም። ስሚኝ፣ ይሄ ሚዲያ ላይ ተጨማልቅሽ የምታገኘው የሀራም ባህል ና ባህላል የምታገኙ ባል እኩል ጭራሽ አይመጣም። ሚዲያ ላይ አብዛኛው ወንድ ይሄ ለጊዜያዊ ነገር እንጂ የምርቋሚ ቋሚ ነገር ፈልጎም አይደለም። ይሄ የሚያዳድሩት ምናምንም ደግሞ ለአንቺ አስበውልሽ አይደለም። በቃ ስራ ነው ያዙት እና ቆም ብለሽ አስቢው። ትዳር እንደዚህ ቀላል ነገር አይደለም፣ ወላ በጣም ከባድ ነገር ነው። ነገ ብትታይ ከሚዲያ ላይ ያገኘሽ እና ባህላል በስነስርአት ያገኝሽ እኩል አያከብርሽም እና አስቢበት በዚህ ስራ ደግሞ ተሰማርታችሁ ዜናን የመጥፎ ነገርን እያስፋፋችሁ ያላችሁ አላህን ፍሩ ነው አፌ ቁርጥ ይበል የምር እኔ ሁሌ ማስበው ነገር ይሄ ነው እንዴት ነው ግን ኦንላይን ላይ ትዳር የሚሆነው ምንነቷን ሳታቅ ምንም አይነት ነገር ሳታቅ እሷ ስለ አንተ ምንም አይነት ነገር ሳታቅ ጸባይክን ሳታቅ ሁለመናችሁን ሳትተዋወቁ እንዴት ነው ግን የምትጋቡት ከዛ በኋላስ ከዛ በኋላ ስታቃት ሪል ስታቃት እሱ ሪል ሲያቅሽ እንዴት ነው የሚሆነው በኢትዮጵያ የድህነት መጠን በሀያ አራት በመቶ መጨመሩን የኢትዮጵያ ኢኮኖሚክስ አሶሴሽን ገለጸ። ተቋሙ ይህንን የገለጸው ከሰባት ዓመታት በኋላ የሰራውን ጥናት ይፋ ባደረገበት ወቅት ነው። ብዙን እንዳለ ዝርዝር ዘገባ አለው። የኢትዮጵያን ኢኮኖሚያዊ እንቅስቃሴ በየዘርፉ እየከፋፈለ ጥናት በማድረግ የሚያቀርበው የኢትዮጵያ ኢኮኖሚክስ አሶሲሽን ላለፉት ሰባት ዓመታት በተለያዩ ምክንያቶች አቋርጦት የነበረውን ጥናት በመቀጠል የ2025 የኢትዮጵያ ኢኮኖሚያዊ ሪፖርትን ይፋ አድርጓል። በዚህ ሪፖርቱ ላይ ዘጠኝ ክፍሎችን የዳሰሰ ሲሆን አጠቃላይ የሀገሪቱን እድገት፣ የግብርና ምርትና የምግብ አቅርቦት ዘርፍ፣ የኢንዱስትሪ ዘርፍ፣ የፋይናንስ ዘርፍ፣ የውጭ ሴክተር አፈጻጸም እንዲሁም የድህነትና እኩልነት በሚል ከፋፍሎ ጥናቶችን አቅርቧል። በዚህ ወቅት እንደተገለጸው የዜጎች የድህነት ሁኔታ እየጨመረ መጥቷል የተባለ ሲሆን የከፋ ድህነት ተብሎ የተለየው ደግሞ በ24 በመቶ መጨመሩን የኢትዮጵያ ነገር የኢትዮጵያ ነገር እኛም አንድ ቀን እናድጋለን፣ አንድ ቀን ከሀገራችን ጋር እናድጋለን፣ በተስፋ እንኖራለን። እኛ አበቦቿን የተለያዩ እንስሶች ቺኮችን የሚያሰምጡባቸው መንገዶች ፓርት ዋን የጀለስ ይለያል። በመጀመሪያ ቺኳ መታ ስታርፍ የምትቆምበት ቦታ በእባብ ቆዳ ያጸዳላታል። ስታርፍ እንዳይደብራት ማለት ነው። ከዛም ግዛቱን ከማጽዳቱ የተነሳ ምግብ ትበሉበታላችሁ። የደረቀ ሳር ያወጣል ሊወዳደቁ ቅርንጫፍና ቅጠላ ቅጠሎች ሳይቀር ጽድት ያደርጋል። ከዛም ቀይ ወይን መሬቱ ላይ ዝርት አድርጎ ዲኮር ያደርጋል። በዚህ ተታላ ብትገጨው ጥሩ ነበር ግንጀለስ ገና መደነሻ መድረኩን ነው ሲያመቻቸ የነበረው። ከዛ ያዝ እንግዲህ ላገኝ ስናፍቂ አንቺ የለመለሽ እኔ እንዲደርቅ። ይሄ የመጀመሪያው መክፈቻ ዳንስ ሲሆን አንዷን መጥሪያ ዳንስ ነው። በዳንሱም ተስባ አንድ ሴት ከመጣች ዋነኛው ዳንስ ጀምሯል። የሚገርመው ይሄ ሁሉ አድርጎ ሪጀክት ሊደረግ ይችላል። ለዛም አንድ ሴት ለማግኘት ለሳምንታት በዚሁ ዝግጅት ይቆያሉ። እንዴ እንደዚህ አይነት ነገር በእንስሳትም አለ እንዴ? ምንድን ነው የምታስመለክቱን? ምንድን ነው ሳይንቲስቶች? ምን ፍለጋ ነው እዛ ሄዱ? ሲጀመር እንዴት ነው ይህን ነገር ያዩት? እንዴት ነው ያወቁት? ደንብ ንቃና እሱን ቀልድ ትደግሚ ወደሽ አላሁ አክበር። እንደሚታወቀው የበደሌ ልዩ አዳሪ ትምህርት ቤት ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን ቡልቲ አዳ መስጅድ መቃጠሉን ተከትሎ ተማሪዎችና የአካባቢው ሙስሊም ማህበረሰብ ድርጊቱን በአደባባይ እየተቃወሙ ነበር። ሆኖ ሙስሊም ማህበረሰብ ሲነካ ያብባል፣ ያዳከሙት ሲመስላቸውም ያበረቱታል፣ የቀነሱት ሲመስላቸውም ያበዙታል፣ ያጠፉት ሲመስላቸው ያፋፉታል። መነካቱ ለእኛ ብርታታችን ነው። አልሐምዱሊላሂ ረቢል ዓለሚን። ትኖም ተማሪዎች በተማሪነት አቅማቸው ከኪሳቸው አውጥተው የገነቡትን የበደሌው በልቲ አዳ መስጅድ በእንጨት የተገነባውን ኖሮኝ ሲያቃጥሉት ተማሪዎች ሞራላቸው እንዳይነካ ይኸው በግንብ መስጂዱ ዳግም ሊገነባ ኸይር ፈላጊዎች እንደምትመለከቷቸው በርብርብ ላይ ይገኛሉ። እነሱ የጣሉት ሲመስላቸው አላህ Subhanahu ግን ከፍ ባለና በተሻለ ሁኔታ ነገሮቹን እንዲስተካከሉ ያደርጋል። አልহামዱሊላሂ ረቢል አለሚን አሁንም ቢሆን ኖሮኞቹ ተይዘው አስተማሪ የሆነ ግጣት እንዲቀምሱ ሁላችንም ድምጻችንን እናሰማለን። ጠላት እኛን ሊጥል ሲሞክር የእኛን እንቧ ለማየት ሲጓጓ ችግሮቻችንን አውቆ ሲያጠቃን ምላሻችን ይህ ነው። አንገታቸውን አስደፋን። አዴ ተቀበላት። ሁለት ደግሞ አጃቢዎቹ ምንድ ናቸው? እንትን ነው ይህ በቃ ትልቅ ሴሬሞኒ ምናምን አድርጌ የሆነ ነገር እንዳላደርግ እርግጠኛ አይደለሁም፣ እንጂ ታገኛለች እስከ ድረስ እንደሚሄድ አውቃለሁ። ግን እንደዚህ እንደወጠጤ እንደ አበባ ሰጥተህ ቀለበት ሰጥተህ ምናምን ፕሮፖዝ አድርገህ አይደለም። የእኛ እንትን እንደዚህ አይደለም፣ ታውቃለህ። የእኛ ዲናችን እንደዚህ አይደለም። እንትን የሚለው በስነ ስርዓት መጀመሪያ ሽማግሌ ተልኮ ምናምን ቤተሰብን አሳመነህ ነው ከዛ በኋላ ወደ እንደዚህ አይነት ነገሮች የምትሄደው እንጂ አሁን እሺ፣ ይህ ምንም መጀመሪያ ያን ነገሮችን ለማስተካከል ያለብኝ እኔም ብቻዬን የሚሆን ነገር አይደለም። በአንተም ደግሞ እኔም ሳይሆን እኔ አምኝ ያለው ማሳመን ያለብን ቤተሰብን ስለሆነ እኔ ብቻ ሳይሆን አንተም ደግሞ የሆነ የሆነ ነገሮችን እያገዝከኝ ምናምን እነሱን ለማሳመን ለመሞከር ያለብን እንጂ እንደዚህ በቀለበት በመስጠት ምናምን ምናምን አለም። እኔ እሱ አይደለም ያዘኝ። ይሄን ቀለበት አንተ ጋር አስቀምጣ ምናልባት አላህ ካለ ጥሩ ቀምጦ የምንጠቀምበት ጊዜ ዲኑን ቃልሽ እኔ ደስ ሳቲ መቀበታሽ ለነገግሪሽ ሳላ ዳንቅሽ አላልፍም። ዛሬ ያዝነላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ እስኪ እስካሁን አብራችሁ ለቆያችሁ ጠጋ በሉ።